እዳ አለብኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የዱሴር ቤተሰቦች እንደምንከረማችሁ እንደምንሰነበታችሁ፣ አሜን። አባቶቻችን አምላክ ልዑል እግዚአብሔር ዛሬም ዘወትርም በፍጥረታት አንደበት ሁሉ የተመሰገነ ይሁን። ዛሬ አርሲ ላይ ኦርቶዶክሳውያን በግፍ እየታረዱ ደማቸው እንደ ጎርፍ እየፈሰሰ ነውና ስለሱ እዳ አለብኝ የሚል አንድ እጅግ ግሩም የሆነ ጽሁፍ መምህራችን ጽፈዋልኝ። እሱም ባጭር ላቅርብላችሁና መጨረሻ ላይ ደግሞ ስለ አርሲው ጭፍጨፋ የተወሰነ ነገር እላለሁ። እዳ አለብኝ። እኔ ነኝ እረኛችሁ፣ በጠባቂነት የተሾምኩላችሁ እኔ ነኝ። በጎችን ጠብቅ ተብዬ በረኝነቴ የፍቅር አርማ የተሰጠኝ፣ እረኝነቴ የፍቅር መለኪያ የሆነልኝ እኔ ነኝ እረኛችሁ፣ እናንተን የተውኳችሁ፣ ወተታችሁን ጠጥቼ መንጋነታችሁን የዘነጋው ስባታችሁን አይቼ መክሳታችሁን ያላየው መሰብሰባችሁን አይቼ መበተናችሁን የረሳው መብልነታችሁን ወድጄ መበላታችሁን ያላየው እኔ ነኝ እረኛችሁ። በእናንተ ላይ ተሹሜ የእናንተን ጠላት የሆንኩኝ በሞታችሁ ለሞታችሁ አማካሪ የተሾምኩኝ እኔ ነኝ እረኛችሁ። ጠጉራችሁን ሸልቼ ብርድ ልብስ አድርጌ ለብሻለሁ። ተኩራ ሲነጥቅባችሁ ግን ያላየው መስዬ አንገቴ እንደፍቻለሁ። ስለዚህ የእናንተ እዳ አለብኝ። አስራት በኩራት አምጡ ብዬ ከደሳሳው ሰዋ ጎጇችሁ ዘርፌ ወስጃለሁ። ፍሬ ግብሩን አምጡ ብዬ ማስቀደሻውን አግቡ ብዬ ቡጭ በጭቄብ ወስጃለሁ። ቤተ ክርስቲያን መታችሁ ስትጸልዩ የጸሎት ጊዜያችሁን ነጥቄ በኪሳችሁ የነበረውን ሳንቲም ባቦ በስላሴ ብዬ አስወልቅ አለሁ። መራራ ሞትን ስትሞቱ ግን ዓይኔን ከድኜ አላየሁም ብያለሁ። እኔ ነኝ እረኛችሁ፣ እኔ ነኝ አገልጋዩ። በክርስትናችሁ ከመሃራው የበላሁት ባይበቃኝ ከቤት ተከትዬ መጥቼ ለወይዛይ ዝርቱ ለመኳንንቱ የተዘጋጀውን አብሬ የበላሁኝ። እንደ ቄስነቴ ከላይ ተቀምጭህ የሁሉም ነገር ባራኪ ሆንኩኝ። ሁሉንም ከእናንተ ቤት እቀምሻለሁ። ዛሬ ግን እኔ አይቼ እንዳላየሁ ሰምቼ እንዳልሰማሁ ዝም ብያለሁ። ሁሉንም ረሳሁት። ውለታችሁን ዘነጋሁት። ስለዚህ እኔማ የእናንተ ዳለብኝ። እኔ ነኝ መርጌታው፣ ጸናጽሉን፣ መቋሚያውን፣ ካባውን ያጎናጸፋችሁኝ፣ በድግሱ በተስካሩ የመሥዋዕት መሪ ነው ብላችሁ ፍሪምባውን ያደላችሁኝ እኔ መርጌታው፣ የኔታ እያላችሁ በየመንገዱ ያሞካሻችሁኝ። እኔ ነኝ መርጌታው፣ ደሞዚየን ለመክፈል ከወተራው ካውድማው፣ ካውድሜው ላዳን ስንዴ ለወደሞዜ የዛቃችሁ እኔ ነኝ መርጌታው። እኔ ነኝ መምህሩ። ጉባኤ እንዳይፈታ መጽሐፍቱን በመግዛት ጉባኤ ቤቱን በመስራት፣ መቁኑን በመስራት፣ ሰርከብስቱን በማዘጋጀት፣ አልባሳቱን በመግዛት ጉባኤን ያጸናችሁልኝ እኔ ነኝ መምህሩ። ላስነጋሪው፣ ላድራሹ፣ ለዘራፊው፣ ለእጩ ተማራቂ ተማሪው ከልመና በመውጣት የዕለት ጉርሱን የዓመት ልብሱን የቻላችሁልኝ እኔ ነኝ እኔ ነኝ ዝም ያልኳችሁ በዝምታዬ ከገዳያችሁ ጋር ያበርኩኝ እኔ ነኝ እኔ ነኝ ካህኑ ሱፍ ሳትለብሱ ሱፍ ያለበሳችሁኝ ንስሃችሁን ስጨርሱ የሻሽ ዘውድ ገዝታችሁ በራሴ ላይ ያቀዳጃችሁኝ ካህኑ እኔ ነኝ በግብረ ሰላሙ ጊዜ በሞት ያፈር ስሆን እያላችሁ የመገባችሁኝ እኔ ነኝ እኔ ነኝ ካህኑ አስር ሰዓት ተማሪ ወደ ቤት አምጣ ብትሉኝ ሰላሳ አስር ተማሪ ወደ ቤት አምጣ ብትሉኝ ሰላሳና አርባ ሰው ይዤ መጥቼ ያጨናነቅኳችሁ አሳብ የለሹ በሰው ቤት ለጋሱ እኔ ነኝ። ዛሬ ያስከሬናችሁን እንዳፈር በሰው ቤት ለጋሱ እያለሁኝ እንዳፈር ከሻያይች ያለፍኳችሁ እኔን ወቅራችሁ፣ ቤተሰቡን እኔን መክራችሁ፣ እኔን መግባችሁ ቤተሰቡን ጦሙ ይደር ብላችሁ የመገባችሁኝ እኔ ነኝ። ዛሬ ግን አሳልፌ የሰጠኋችሁ እኔ ነኝ። እንዳውም የቆሎ ተማሪው ያኔ እኔ ነኝ። ያን ጊዜ አኩፋዳ ይዤ ቁራሽ ስለምን ከጠባቧ ጎጇችሁ ቁራሽ የዘረጋችሁልኝ በረሃብ ምክንያት ቅኔውን እንዳላቋርጥ የሰርጉን ኮቸሮ፣ የክርስትናው ትርፍራፊ፣ የተስካሩን ኮቸሮ የሰጣችሁኝ ያስተማራችሁኝ እኔ ነኝ። ተማሪው እኔ ነኝ። ዛሬ የዘጋኋችሁ ከንቱ እረኛችሁማ እኔ ነኝ። እኔ ነኝ በሞታችሁ የተሳለሁ እኔ ነኝ። ተማሪው እኔ ነኝ። ሳልደግስ ድግሳችሁን ሳላዋጣ ማኅበራችሁን ሳልሸለም ሰርጋችሁን እና ምርቃታችሁን ሳልወልድ ልደታችሁን ሳልጠምቅጠላችሁን ሳልአርድ ፍሬዳችሁን ሳልከፍል ሰንበቴያችሁን እኩል ከእናንተ ጋር የተተካፈልኩኝ ተማሪው እኔ ነኝ። በሞታችሁ ላይ ግን የቀለድኩኝ እናንተ ስትሞቱ ስሳ አለቀዋልኩኝ የእንስሳት ሞት ሞታችሁን ያስመሰልኩኝ እኔ ነኝ። ጠላታችሁ አውሬ ሲበላችሁ ያልጨውኩኝ ቀበሮ ሲነጥቃችሁ ያሮጥኩኝ እኔማ ጠላታችሁ ነኝ። እኔ ተማሪው ነኝ ጠላታችሁ። የአኩፋዳዬ ጌቶች፣ የሆድ የመድኃኒቶች፣ የትምህርቴ መሰላሎች፣ የውቀቴ ድልድዮች፣ የዜማዬ ባቡሮች፣ የቅኔው አባ ዱላዎች፣ የድጓ መብረሪያ ክንፎች፣ የዜማዬ መንቀሳቀሻ ሞተሮች፣ የትርጓሜ መብረሪያ አውሮፕላኖች፣ የዝማሬ መጓጓዣ አሱዜዎች፣ አጠቃላይ ሁለንተናዬ እናንተን የዘነጋው እንደኔ ያለ ሆዳም፣ እንደኔ ያለ እሪያ፣ እንደኔ ያለ አሳማ፣ እንደኔ ያለ ክፉ በእናንተ ላይ የት ይገኛል? መመከት ቢያቅተኝ ስለ እናንተ ድምፅ ማሰማት የተሳነኝ እንደኔ ያለ ስንኩልና ሽባ የት ይገኛል? እኔ ነ ጠላታችሁ፣ ሌላ ጠላት አትፈልጉ። እኔ ነ ገዳያችሁ። እኔ የቆሎ ተማሪ የነበርኩት ዛሬ ግን ከላይ ሁኜ የቆሎ ታሪኬን የረሳሁት ተማሪው እኔ ነ ገዳያችሁ። ያን ጊዜ እከክ ሲያመኝ ያን ጊዜም ያሳከማችሁኝ፣ ጎጆ መስሪያ እንጨት ሳጣ ሳርና እንጨት የሰጣችሁኝማ እኔ ነኝ። እኔ ነኝ የቆሎ ተማሪ ቁራሽ ባይኖር የተቆላ ቆሎ ባይኖር ያልተቆላ ሰጥታችሁኝ ያስተማራችሁኝ። ዛሬ አባቡነ ክቡር መላከ ገሌ የተባልኩኝ የምጠራው እናንተን ግን የጥንቶችን የሆነ የዘነጋው እኔ ነኝ ልብ አልባው። እኔ ግን ደካማ ነኝና ዘነጋዋችሁ ሀገሬን ስተው ሀገር የሆናችሁኝ ከእናት ስለይ እናቴ የሆናችሁኝ ከአባቴ ስርቅ አባቴ የሆናችሁኝ። ከዘመድ ከወገን ስለይ ለውቀት ብዬ ስመንን መመነኛ ገዳሜ የሆናችሁ መመንኮሻ ቆቤ መራቀቂያ ቀጸላዬ እናንተ ነበራችሁ። ዳሩ ግን ምን ይሆናል፣ እኔ ዛሬ ረሳኋችሁ። እኔ ነኝ መነኩሴው ለገዳሙ ዳቤ ገዝታችሁ ያጸናችሁኝ ከገዳሜ። እኔ ነኝ ባህታዊው ለዳቤ እህል ያጓጓዛችሁልኝ ለምለብሰው ቀሚስ ለምቀዳጀው ቆብ የገዛችሁልኝ፣ የምቈጥርበት መቁጠሪያ የገዛችሁልኝ፣ ኸገዳሜ ድረስ ዱቄቱን እህሉን ተሸክማችሁ ያመጣችሁልኝ። እኔ ነ መነኩሴው። ጸልይልኝ አባ እያላችሁ በኪስ አልባው ቀሚሴ ዶላር ያሳቀፋችሁኝ። እኔ ነ መነኩሴው የእናንተ ሆድ እንደ ዋሻ ጎድጉዶ የኔ ሆድ እንደ ኮረብታ አብጦ እንዲኖር የመገባችሁኝ፣ ለእኔ ዶሮ ለእናንተ ጎመን፣ ለእኔ በግ ለእናንተ ሽሮ፣ ለእኔ የወርቅ መስቀል የወርቅ ካባ ለእናንተ አሮጌ ወይባ የለበሳችሁ እናንተን ዛሬ ነው የረሳኋችሁ። እኔ ነኝ በአስፋልቱ ሲሄድ መኪናውን አቁማችሁ አባግባብላችሁ በነጻ የምትወስዱኝ፣ ራሳችሁ ይልቅ ለእኔ ሁሉን የምታስቀድሙልኝ፣ እኔ አባታችሁ ለዛሬ ያልሆንኳችሁ፣ እኔ ከአባቱ እኔ ከንቱ አባታችሁ። እኔ ነኝ እኔ ነኝ በእናንተ ላይ ጉቦ የበላሁኝ። እኔ ነኝ በእናንተ ላይ የፖለቲካ ቁማር ቆመርኩኝ። እኔ ነኝ መነኩሴው የሞትኩ መስዬ ዓለማችሁን የነጠቅኩኝ። እኔ ነኝ እረኛ ነህ ብባል በግ መሆን የተሳነኝ በግመሆን ተስኖኝ ካራዊት ጋር በጎችን የበላሁኝ እኔ ነኝ። እኔ ነኝ ዲያቆኑ ከካህኑ ጋር ሁሉን ከእናንተ የተቸርኩኝ እኔ ነኝ ዲያቆኑ። የመሐር ራው ፊት አውራሪ የግብረ ሰላሙን ጦር መሪ የተንስሁ የጸልዩ ቀሻሪ እኔ ነኝ ዲያቆኑ። እኔ ነኝ በስጢፋኖስ ስም የተጠራው እንደ ስጢፋኖስ ያልኖርኩ በድንጋይ ያልተወገርኩ በስንፍና ድንጋይ የተወቀርኩ በዝናና በፍቅረ ንዋይ በፍቅረ አንስትም የሰከርኩ እኔ ነኝ ዲያቆኑ ሞታችሁን ለመስማት የተጸየፍኩ አስከሬናችሁን እንደ ተራ በድን የቆጠርኩ እኔ ነኝ ዲያቆኑ። የቲክቶኩ ቀኛዝማች፣ የፌስቡኩ ግራዝማች በቃ እኔ ነኝ ዲያቆኑ። ስለ ራሴ ድምፅ ሳወራ ሳስወራ ቲክቶኩን አጨናንቄ የሞታችሁን ወሬ የሰወርኩ የወሬ አውራ እኔ ነኝ እኔ ነኝ ዲያቆኑ። መቀሰሻ መስቀሉን የገዛችሁልኝ እኔ ነኝ። እኔ ነኝ ዲያቆኑ፣ ጸበል ቀድቼ በመስጠቴ አሜሪካ የወሰዳችሁኝ በበዓል ስም ያሸበረቃችሁኝ በየአስፋልቱ ስታገኙኝ ሻይ ብላችሁ ጥብሱን የጋበዛችሁኝ ለክብረ ክህነት ብላችሁ ድህነቴን ሳትንቁ ሀብታሟ ልጃችሁን ያጋባችሁኝ ብርም ወርቅም አይኑረው ብቻ ሲቀድስ ፈጣሪውን ሲያመሰግን ዕጣን ዕጣን ሲሸት የመቅደሱን ማዕዛ የመሃሌቱን ማዕዛ ይዞ ሲወጣም ይሄ ደስ ይላል ያላችሁኝ እኔ ነኝ። ጨሄ ራሱ ሀብት ነው ብላ ይሄ ራሱ ጭሱ ራሱ ሀብት ነው ብላችሁ ዲቁናዬን ያጸናችሁልኝ እናንተ ናችሁ። እኔ ነኝ ግን ዘነጋኋችሁ። ሳልቀስስ እንደ ቄስ ሳልማር እንደ መምህር እኩል ክብርን የቸራችሁኝ እኔ ነኝ። ዲያቆኑ እናንተን የዘነጋሁኝ ሞታችሁን የጎሪጥ ተመልክቼ ያለፍኩኝ እኔ ነኝ የሀገረ ስብከቱ ሰራተኛ ከላይ ሁኜ ሁሉን ለበላተኛ የሰጠሁኝ እኔ ነኝ የወረዳ ቤተ ክህነቱ ሰራተኛ ከላይ ሁኜ ታችን መመልከት የተንሳ ነኝ እኔ ነኝ ሰባኪው የስብከት መልኩ የጠፋብኝ እኔ ነኝ አዋጅ ነጋሪው ቃል አዋዲ መሆን ሲገባኝ ቃል አባዲ ሁኜ ብቅ ያልኩኝ እኔ ነኝ እኔ ነኝ ታላቁ አባት እኔ ነኝ ቆሞሱ እኔ ነኝ ኤጲስቆጶሱ ኧረ እኔ ነኝ ሊቀጳጳሱ ከክብር ውጭ ሌላ ነገር የማይታየኝ። እኔ ነኝ ሰማንያ ሺህ ብር በየወሩ የምበላ፣ የምመኔ ነገር የማይሰማኝ። እኔ ነኝ ጨካኙ። እኔ ነኝ ከላይ ሁኜ ወደ ታች ማየት የተሳነኝ። እኔ ነኝ ደካማው። እናንተ አደላችሁም፣ ስለ እኔ ጸልዩ ምእመናን ሆይ። ከእናንተ ፍቅርስ ማን ይለያል ሞት ስራት ሰይፍ ይህ ሁሉ እንዳይለየኝ በረከታችሁ ትድረሰኝ። በጭንቅ ውስጥ በደዌ ውስጥ በድካም ውስጥ ሁነን ስለ እናንተ ከመጨህ ወደ ኋላ እንዳንል ትጋትንና ብርታት እንድናገኝ በረከታችሁ አይለየን ይላል። እንግዲህ ሰማዕታተ ኢትዮጵያን እናስብ ብለዋል መምህራችን መምህር አስተርየ ናቸው። በእውነት ልብ የሚሰብር ነው። እውነታው ይሄ ነው። እውነታው ይሄ ነው። ዛሬ እኔ ነኝ ብለው ኋላ ላይ እንዳስቀመጡትኝ እኛ ነን ቤተ ክርስቲያን ምዕመናኑን እየበዘበዝን ከጳጳስ ጀምሮ እስከ ዲያቆን እስከ ተራ ሰው በኃላፊነት ተቀምጦ ዛሬ ኦርቶዶክሳውያን ሲታረዱ፣ መሬቱ በደም ሲጨቀ እያላ ነው። እነዚህ ነን። ለዚህ ነው ጳጳሳቱ ደንታ የላቸው የሆነው። ትናንት አይተናቸዋልኝ፣ የት ሲሄዱ እንደነበረ ትናንት ፓትርያሪኩ ጀምሮ ለሌላ እምነት ሰው ሲያለቅሱ አይተናል። ማልቀሱ ችግር የለውም። ለኦርቶዶክሳውያን ማያለቅሱስ ምን ሆነው ነው ወጥተው ድምፅ ማያሰሙት የሚል ጥያቄ ግን እናነሳለን። ትናንት እረቻ ስንሄድ ያየናቸው ና አቡነ ሳዊሮስ ዛሬ ለምንድን ነው ድምፃቸው የጠፋው ብለን እንጠይቃለን። ይህን በሰፊው በሚየተዋህዶ ሚዲያ እመጣበታለሁ። እዛ ላይ ተከታታዩ ሁላችንም ወዳችኋለሁ። መረጃውን ለሌላው አጋሩ። ሼር ላይክ አድርጉ፣ ሳብስክራይብ አድርጉ። መረጃዎችን አዳርስ። ሁላችን በጋራ ተነጋግረን ወደ ቴሌግራማችንም የተዋህዶ ብላችሁ ግቡና ተነጋግረን አንድ መፍትሄ ማምጣት አለብን። ወዳችኋለሁ። ሰላም ሁኑልኝ። ከበረከቱ ከሰማዕታቱ በረከት ያሳትፈን።